ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምናላችሁ የጥቅምት 22018 እጅግ እጅግ ወሳኝ የሆኑ አራት መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከግንባታ ጋር በተያያዘ አዲስ መመሪያ መውጣቱን ሰምተናል። በዚህ መመሪያ መሰረት ክልከላ ስለመጣሉም አውቀናል። በምን ምክንያት የሚሉትን ሙሉ ዝርዝር እናደርሳለን። በሌላው መረጃችን ወደ ውጭ ሀገራት ተጓዦችን በተመለከተ ከመንግስት በኩል ከባድ ማስጠንቀቂያ ወጥቷል። በምን ምክንያት ሙሉ መረጃውን ይዘናል። ከሰዓት ገደብ ጋር በተያያዘም በዛሬው ዕለት አዲስ መመሪያ ተላልፏል። በዚህም ከ12 ሰዓት በላይ መንቀሳቀስ ፈጽሞ የተከለከለ መሆኑን የሚያሳይ ሪፖርት ይፋ ሆኗል ሙሉ መረጃውን እናደርሳለን ከ11ሺ በላይ ዜጎችን በተመለከተ አነጋጋሪ መረጃ ወጥቷል በዚህም ከባድ የገንዘብ ቅጣት እንደተጣለባቸው አውቀናል የምክንያቱን አይነትና የገንዘቡን ቅጣት መጠን በዝርዝር ይዘነዋል ቪዲዮውን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ በቅድሚያም። ከሰዓት ገደብ ጋር በተያያዘ አዲስ መመሪያ ወጥቷል። በዚህም ከ12 ሰዓት በላይ ገደብ ተቀምጧል። በምን ምክንያት የሚሉትን ሙሉ ዝርዝር ይዘናል። መጠጥ ቤቶችና ሰዓትን ላፊ ገበያ በጤና በኢኮኖሚ በትምህርት በሰላምና ጸጥታ በሴቶችና ሕፃናት በባህል ሴት ላይ ከፍተኛ ተጽዕኖ እያሳደረ በመሆኑ በጌዲዮ ዞን የሚገኙ መጠጥ ቤቶችና ገበያዎች ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓት እላፊ ገደብ መጣሉን የዞኑ ጤና መምሪያ ኃላፊ አቶ አንዳለም ተናገሩ። መጠጥ ቤቶቹ ለጸጥታና ለክፉ ወንጀሎች 80 በመቶ መነሻ ከመሆናቸው በዘለለ እንደ ኤች አይ ቪ፣ ቲቪ፣ አባላዘር፣ ጉበት ካንሰርና የተለያዩ ተላላፊና አስከፊ በሽታዎች ተጋላጭ በማድረግ ለከፋ ሞት እየዳረጉ እንደሚገኙ ተገልጿል። ከወንጀል አንጻር ግድያ፣ አስገድዶ መድፈር፣ ስርቆት፣ ዘርፊያና አደንዛጭ እዝውውር እንዲበራከት ዋነኛ መንስኤ መሆኑን ተጠቁመዋል። በትምህርት ቤት አቅራቢያ መጠጥ ቤቶች፣ ሺሻና ቁማር ቤቶች ሙሉ ለሙሉ እንዳይኖሩ ይደረጋል ሲሉ አቶ አንዱ ዓለም ከጣቢያው ጋር ባደረጉት ቆይታ ገልጸዋል። ያረቂ መጠጥ ወደ ዞን እንዳይገባ ማገድ እንዲሁም በተለይም በገጠሯ ማኅበረሰብ ዘንድ በጤናማነት የሚዘጋጁት ሳይሆን አሁን ላይ በአድ ነገር ተቀላቅሎበት የጤና እክል የሚያመጡና አክለውም የወንጀል ድርጊት ለመስራት ኃይል የሚሰጡ ጠላ ቤቶች እንዲዘጉ ይሰራል ማለቱ ተገልጿል። በሌላው መረጃችን ከ11ሺ በላይ ዜጎች ከባድ የገንዘብ ቅጣት እንደተጣለባቸው አውቀናል። በአዲስ አበባ የመንገድ ትራንስፖርት ለመቆጣጠር የወጣውን ደንብ 557 አዝባሮ 2016 መሰረት የአዲስ አበባ ትራፊክና ማኔጅመንት ባለስልጣን የህዝብ ግንኙነት ዳይሬክተር የሆኑት ገነት ዲባባ እንደገለጹት ይህ በቁጥር በሶስት ወራት በእግረኞች ላይ በተካሄደው ቁጥጥር እየተገኘ መሆኑንም አስረድተዋል። እነዚህ እግረኞች ትክክለኛ የመንገድ አጠቃቀም ያልተከተሉ ሆነው በመገኘታቸው 6181 የሚሆኑ በገንዘብ እንዲቀጡ ተደርጓልም ብለዋል። እንዲሁም 5499 እግረኞች ደግሞ ማህበራዊ አገልግሎት እንዲሰጡ በማድረግ ተቀጠዋል፣ ማለታቸው ተገልጿል። የጆሮ ማዳመጫ አድርገው መንገድ በማቋረጥ እንዲሁም ለግረኞች ተብለው የተከለከሉ አጥሮችን የዘለሉ ግረኞች በቅጣት እንደ ምክንያት መቀመጡንም ተገልጿል። የግረኛ መንገድ በሌለበት ቀኝ ጠርዝ ይዘው የተጓዙ፣ በትክክለኛ የግረኛ መሻገሪያ መንገድ ያላቋረጡ እንዲሁም ደግሞ በተሽከርካሪ መንገድ ያለ በቂ ምክንያት በቆሙ ግረኞች የግንዛቤ ማስጨበጫ በተጨማሪም ከመቶ እስከ መቶ 50 ብር እንዲቀጡ መደረጉ ተደርጓል። በሌላው መረጃችን ወደ ውጭ ሀገራት ተጓዦችን በተመለከተ ከመንግስት በኩል ከባድ ማስጠንቀቂያ ወጥቷል። ሚኒስቴር መሥሪያ ቤቱ የውጭ ሀገራት የሥራ ቪዛ አገልግሎትን በተመለከተ ለየትኛውም አካል ፍቃድ የመስጠት ኃላፊነትም ኮነ ስልጣን የሌለው መሆኑን በጥብቅ ማስታወቁ ከደቂቃዎች በፊት ይፋ ሆኗል። ሰናይ ዘመን ትሬዲንግ የጉዞና የቪዛ አማካሪ ለተባለና ለዜጎች የካናዳ የስራ ቪዛ ተደራሽ ለማድረግ እየሰራው ለሚል አካል የሰጠነው ዕውቅናም ፍቃድም የለም ሲል የሴቶችና ማህበራዊ ጉዳይ ሚኒስትሩ አስታወቀ። ይህው አካል ለካናዳ ቪዛ ፕሮሰስ እንዲያደርግ ፍቃድ የተሰጠ በማስመሰል ሐሰተኛ መረጃ በማኅበራዊ ሚዲያ እያሰራጨ ይገኛልም ተብሏል። ሚኒስትር መስሪያ ቤቱ የውጭ ሀገር የሥራ ቪዛ አገልግሎትን በተመለከተ ለማንኛውም አካል ስልጣን ወይም ኃላፊነት የሌለው መሆኑንም ጠቁመዋል። የሚሰራጨው መረጃ ከእውነት የራቀ ሐሰተኛና ህገወጥ ተግባር መሆኑን ለህብረተሰቡ አሳውቆ ህብረተሰቡ በወንጀልና በአጭበርባሪዎች የሳተፈ መረጃ እንዳይታለር ራሱን እንዲጠብቅና ምንም አይነት ምላሽ እንዳይሰጥ አሳስቧል። በቆድ ድርጊት የተሳተፉትን አካላት ህግ ፊት ለማቅረብ ከሌሎች ተቋማት ጋር እንደሚሰራ ማስታወቁን ቲክፋ ኢትዮጵያ ይፋ አድርጓል። በተያያዘ መረጃ አለም ፋና የጉዞና የቪዛ ኃላፊነት የተወሰነ የግል ማህበር ነኝ የሚል የማይታወቅ ህገ ወጥ አካል ከሴቶችና ማህበራዊ ጉዳይ ሚኒስትር ፍቃድ እንደተሰጠው በማስመሰል ሴቶችና ወጣቶችን በነፃ ወደ ውጭ ሀገር እየላከ እንደሚገኝ በመግለጽ ማንኛውም ስራ መስራት የሚፈልግ በተመቻቸው እድል እንዲጠቀም የሚገልጽ ደብዳቤ በማህበራዊ ሚዲያ ያሰራጨ እንደሚገኝም ጠቁመዋል። ህብረተሰቡ ጥንቃቄ እንዲያደርግ ራሱን ከወንጀለኞችና ከአጭበርባሪዎች እንዲጠብቅ ምንም አይነት ምላሽ እንዳይሰጥ ሚኒስቴር መስሪያ ቤቱ አስጠንቅቋል። በሌላው መረጃችን ከግንባታ ጋር በተያያዘ አዲስ መመሪያ ወጥቷል። በዚህም መመሪያ መሠረት፣ ግንባታ ላይ ክልከላ ስለመጣሉ ሰምተናል። ከመንግስት በተሰጠው አቅጣጫ መሰረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅ ኢነርጂ ባለስልጣን ከደቂቃዎች በፊት አስታወቀ። ባለስልጣኑ ይህንን ያስታወቁት የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የነዳጅ ውጤቶች ስርጭት ቀመር የአሰራር ስርዓት መመሪያ የነዳጅ አቅራቢ ኩባንያዎች በተገኙበት ጥቅምት 15 ቀን 2017 ጀምሮ ውይይት በተደረገበት መድረክ ላይ ነው። የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲቦራ እንደተናገሩት የአዳዲስ ማደያዎችን ጉዳይ በተመለከተ ሲያስረዱ አዳዲስ ኩባንያዎች ባሉበት ይቆማሉ ማለታቸው ተገልጿል። በዚህም የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን ሲናገሩ ኩባንያዎች በውሳኔው ላይ እሬታ ማቅረባቸው ተሰምቷል። ከሰሞኑ መነጋገሪያ የሆነው የ2027 የአሜሪካ ዲቪ ሎተሪ ምዝገባን ቀን ከተባለበትና ከዚህ ቀደምም ከሚታወቅበት ቀን ቢዘገይም ፕሮግራሙ እንዳልተሰረዘ፣ ዲቪ እንዳልቀረ ለማወቅ መቻሉን ከሰሞኑ ብዙዎቻችሁን እያነጋገረ ይገኛል። ምዝገባው የሚጀመረው በዚህ ቀን ነው የሚል መረጃ ባይኖርም በቅርቡ ይፋዊ መዝገብ መጀመሩን ሀገሪቱ ታስታውቃለች ተብሎም እንደሚጠበቅ መረጃዎች እየወጡ ነው። ዞሮ ዞሮ ተከታትለን የምናደርሳቸው እና የምናስደምጣቸው ይሆናል። ለዛሬ ያስኩላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ላይክ ሸርሸር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።